ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናክሮብኛል አለች። ሰላም ጠና ስተልን ውድ የቻናል ተከታታዮች፣ ይህ ሚኪ ታቡር ኒውስ ነው። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ይህንን ቪዲዮ ስትጨርሱ ላይክ፣ ሼር እና ኮመንት በማድረግ ላልሰሙት እንዲደርስ ያድርጉ። እስከ መጨረሻው እንድታደምቱኝ በትህትና ጠይቃለሁ። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናክሮብኛል አለች። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሰሰች። የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪዎች ልኳል በማለትም ወቅሰዋል። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ሐሙስ ሰኔ 19 2017 ዓ.ም ተመረተ በማስታወቂያ ሚኒስቴር በኩል ባወጣው መግለጫ ነው። የሀገሪቱ መንግስት መግለጫ ኢትዮጵያ ግጭትን በምክንያት ለማላበስና ለመቀስቀስ ያሰት ባንዲራ እያውለበለበች ነው የሚል ክስን ያቀረበ ነው። መግለጫው ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ሲል ከሷል። የዲፕሎማሲያዊ ዘመቻው ወደ ተባበሩት መንግስታት ድርጅት ዋና ጻፊ እንዲሁም ለበርካታ ለአገርና መንግስት መሪዎች ደብዳቤዎችን መላክንም ያካተተ እንደሆነ በመግለጫው ላይ ተጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ሉዓላዊነትና የግዛት አንድነት ጥሰቶች የመወነጀል እንደሆነ የሀገሪቱ መንግስት መግለጫ አስብሯል። ሚዲያ በጉዳዩ ላይ ከውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው አስተያየትን ለማግኘት ያደረጋቸው የስልክ ጥሪዎችና የላከው የጽሑፍ መልእክት ወዲያው ምላሽ አላገኘም። ይሁን እንጂ ሉዓላዊ የተባለ ለመንግስት ቅርበት ያለው የበይነ መረብ መገናኛ ብዙኃን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨቱን ዘግቦ ነበር። ከዘገባው ጋር የተያያዘ ምስል ደብዳቤው ባለፈው ሳምንት አርብ ሰኔ 13 2017 ዓ ም እንደተጻፈ የሚያመለክት ሲሆን በኤርትራ መግለጫ የተጠቀሰውን ተደጋጋሚ ትንኮሳዎችን የመፈጸምና የሉዓላዊነትና የግዛት አንድነት ጥሰቶችን የመመለከት አረፍተ ነገር ያካተተ ነው። በ2010 ዓ ም የኢትዮጵያና ኤርትራ ስምምነት መፈረምን ተከትሎ የመጡ በጎ ለውጦችን የሚያስታውሰው ደብዳቤ በዚህ ወቅት ከአስመራ በኩል የታየው የመጀመሪያው ምላሽ አበረታታች እንደነበር ይገለጻል። ነገር ግን የሰሜን ኢትዮጵያን ጦርነት ኢትዮጵያን ለማዳከም እንደ ድል ተመልክቶት የነበረው የኤርትራ መንግስት፣ የፕሪቶሪያ ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲል ይከሳል። የውጭ ጉዳይ በተጨማሪም የኤርትራ መንግስት ከሕወሓት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅቷል በማለት እንደወነጀለ በዘገባው ላይ ተካቷል። እንደ ዘገባው ከሆነ መንግስት የዓለም አቀፉ ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያን ሉዓላዊነትና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፊት እንዲያደርግ ጥሪ አቅርበዋል። የኤርትራ መንግስት በበኩሉ ባወጣው መግለጫ የኢትዮጵያ መንግስት የጻፈውን ደብዳቤ እየተለመደ ማደናገሪያ ስል ጠርቶታል ዲፕሎማሲ ዘመቻው ዓለም አቀፉን ማህበረሰብ ማታለል እና በዚህም ረጅም ጊዜ ስብላላ ለቆየው የጦርነት አጀንዳ ድጋፍ ማሰባሰብን ዓላማ ያደረገ ነው በማለት ከሷል መግለጫው። እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነ በወታደራዊ መንገድ ለመውሰድ በሚል ላለፉት ሁለት ዓመታት በግድ የለሽነት አላስፈላጊ መግለጫዎችንና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ብለዋል። የኢትዮጵያ መንግስት የጦር መሳሪያዎች ግዢ ላይ ተሰማርቷል ስልም አክሏል። ይህ የኤርትራ መንግስት መግለጫ የወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላኛቸውን ዕላማ ያደረጉ ንግግሮችን እያሰሙ ባሉበት በዚህ ወቅት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ግንቦት በተከበረው የአገሪቱ 34ተኛ የነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጽ ውንጀላዎች አቅርቦ ነበር። ኢሳይያስ የኢትዮጵያ መንግስት የውሃ ጉዳይ አባይና፣ ቀይ ባህር የባህር በር ማግኘት፣ የኦሮሞን ህዝብ የማይወክል የኦሮሞን ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብንና መሬትን ለዚህ አጀንዳ መጠቀም የጦርነት ቅስቀሳ እያደረገ ነው ስሉ ተደምጠዋል። ፕሬዝዳንቱ በዚህ ንግግራቸው በተለይም የኦሮሞ ማስተሳሰብ በሚል ያነሱት ውንጀላ በተለያዩ ሀገራት የሚገኙ የኦሮሞ ምሁራን ጨምሮ ከተለያዩ አካላት ጠንካራ ምላሽ አስከትሎ ነበር። በዚያው ሰሞን ከመንግስት መገናኛ ብዙሀን ጋር ቃለመጠይቅ ያደረጉት የመከላከያ ሚኒስትሯ አይሻ መሐመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው እየተለመደ የእነርሱ ባህሪ እንደሆነ እናውቃለን ብለዋል። በግንቦት መጨረሻ በህዝብ ተወካዮች ምክር ቤት ቀርቦ የነበሩት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ስሉ ተደምጠዋል። ትንኮሳ ብኖርም፣ አንዳንዴ ሆደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም የምንገባም አይመስለኝም በማለት ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል ያለው ውጥረት እየተባባሰ በመጣም ከሀያ አስሩ ስምምነት በኋላ ተከፍቶ በድጋሜ የተዘጉ በትግራይ ክልል በኩል ያሉት የዛላምበሳና የራማ ድንበር መስመሮች ባለፉት ሳምንታት ተከፍተዋል። ድንበሮቹ የተከፈቱት ከሁለቱ መንግስታዊ ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት ነው የተባለ ሲሆን የትግራይ ክልል መንግስትና የኤርትራ ባለስልጣናትም ይሁንታ እንደሰጡ ተገልጿል። የእነዚህን የድንበር መስመሮች መከፈት በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። ክብራትና ክብራን ዩቱብ አድማጮቼ እንግዲህ የኤርትራና የኢትዮጵያ ጉዳይን በማስመልከት በአሁን ሰዓት እንግዲህ የወጡት መረጃዎችም እየወጡ ያሉት መረጃዎችን በጣም አስቸጋሪና አሳሳቢ ሌላ ውጥረት እንዳይከሰትም በርካቶቹም ስጋታቸውን እየገለጹ እንደሚገኙ ጭምርም ነው። ባለፈው እንግዲህ የፌዴራል መንግስት እውቅና ውጪ የትግራይና የኤርትራ ድንበር አካባቢ ያሉት በህወሓት አመራሮችና በኤርትራ መንግስት በኩል ይሁንታ ብቻ ድንበሮች መከፈታቸውን የወጡት መረጃዎች በዚሁ እንግዲህ የወጡት መረጃዎች አይረሱም ማለትም ነው። ይህ ማለት ወደት እያመራ ነው ነገሩ። ህወሓት በቅርቡ ከኤርትራ ጋር የፈጠረው ስምምነት አለ የሚባል መረጃዎችም አፈትልቆ መውጣታቸውም የሚታወስ ነው። እንግዲህ አጠቃላይ እስካሁን ድረስ የወጡት መረጃዎችን በማስመልከትም ነው በርካቶቹ ግን ውጥረቱ እየተባባሰ ነው በማለትም ነው መረጃዎቹም እየወጡ ያሉት አጠቃላይ ማንኛውም ሰው ቢሆን ለሰላም መስራት እንዳለበት ነው ከጦርነት መፍትሄ እንደማይገኝም በርካታ ምሁራኖችም ደጋግሞ ሲገልጹም ነበር። አጠቃላይ እንግዲህ በኢትዮጵያና በኤርትራ መካከል ከሀያ ስር ጥሩ ግንኙነት ዳግም መታደሱም በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ጥሩ ግንኙነት እንደተጀመረም የምታወስ ነው። በመሀሉ ደግሞ የሰሜኑ ጦርነት መነሳቱ ከፍተኛ የሰላም ተስፋ የመጣውን እንዳጨነገፈም ነው በጣም በሚያሳዝን ሁኔታ በሀገራቸው መካከል እንግዲህ ሁለቱ ሀገራት መካከል የተፈጠረው ክፍተት እስካሁን ድረስ ዝምታ ተመርጦ ነበር። አሁን አሁን ግን አንዳንድ የቃላት ሰጣ ገባ እየወጡ እንደሆኑ እንደሆነ ጭምርም ነው የወጡት መረጃዎችን በማስመልከትም አጠቃላይ እንግዲህ ኤርትራ በግልጽ እንደከሰሰች ጭምርም ነው የወጡት መረጃዎችን በማስመልከትም ለናንተ ይዤላቸው መጣሁት። እስካሁን ድረስ እንግዲህ አብሬያቸው የቆየሁት ሚኪ ነኝ። ይህ ሚኪ ታቡር ኒውስ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሆኑ። በዚህ ቻናል ወቅታዊና ታማኝ እንዲሁም ሚዛናዊ መረጃ ልደመጡ የምንገቡት መረጃዎችን ይዘንላችሁ ስለምንቀርብ ሰብስክራይብ በማድረግ መከታተል ያለባችሁ። ይህንን ቪዲዮ ላይክ ሼርና ኮመንት በማድረግ ላልሰሙት እንዲዳረስ ያደርጉ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊ እና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።